ነሰው፣ ልጆች ስትል ቅድስት ድንግል ማርያም ተሰቅላለች። አረ እንዴ! አልመርጧት ወልድ አድሮባት ወልድን ወልድ የዘላለም ሕይወት አልሰጠችንም። ምንድ ነው ብታስተካክሉ። አረ ማተቤን ነው ያስተካከሉ እንዴ! ማተሜን፣ ማተሜን፣ ማተሜን። ፕሮቴስታንት አልመሰረተው ሉተር እኮ ነው የመሰረተው። ነሰው፣ ልጆች ስትል ቅድስት ድንግል ማርያም ተሰቅላለች። አረ እንዴ አልተሰቀለችም፣ ሰብከለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጇ ነው የተሰቀለ። ኦኬ፣ ሌላ መጥቀለ ይሰቀላችሁ። ግን እኮ ፓስተር፣ ይቅርታ ድፍረት እንዳይሆንብኝ እንጂ እየቀላቀላችሁ ያላችሁ እኮ እናንተ ናችሁ። አሁን ይሄ እዚህ ጋር መምጣት አለበት። እሺ፣ አንቺ ነሻ። እሷ ነች ያስታረቀችን ስላልሽ ነው ማስታረቅ ማለት እሺ፣ እሺ፣ በእንዛ ቀይ ብትመጣ ታስታርቃለች። እኔ በውስጤ የሚያምነው ምን አለ መሰለህ በውስጥ የሚያምነው ማለት ነው። በድንግል ማርያም ምልጃ፣ በመላእክታን ተራዳይነት፣ በጻድቃን ሰማዕታት ረዴት በረከት አምናለሁ። ሞር ደግሞ ወላዲት አምላክ የአምላክ እናት እንጂ ይፈጣሪ አይደለችም። ግን እሱ መርጧት ያደረባትን እሱ ፈልጓት ያደረባትን ለምንድን ነው እሷ አታስታርቅም? እስኪ አንተ አባት ጋር ብትጣላ እናትህ ታው ተው ብላ አታስታርቅህም? አትገላግልህም? አታማልድህም? እኮ ልክ ነሽ። እኮ ምን ሰግድላት። የጸጋ ስግደት ነው የመረጣት። በማንም ዘንድ ከፍ በማንም ዘንድ ዝቅ በማንም ዘንድ ምንም ልትሆን አትችልም። እሷ መጀመሪያ ገና ተመርጣለች፣ ድሮ ገና ማለት ነው። አሁን ሰዎች መጠን ዝቅ ልናረጋት ከፍ ልናረጋት አንችልም። አንዴ ከፍ አርጓት አለ ከኔ እግር ያለች እሷ ናት ብሏት አለ መጀመሪያ ከፍ አርጓት። መጀመሪያ ከፍ ያደረገው መቼም እና ዝቅ አናረገውም። እስቲ ስለ ኢየሱስ ደግሞ ንገሪኝ። ጌታ ኢየሱስ ክርስቶስ ማ መድኃኒቴ ያለም መድኃኒት ያለም ቤዛ ያለም ብርሃን፣ ሙቶልኝ፣ ተሰቅሎልኝ፣ ያለ ኃጢያቱ ተገርፎልኝ፣ በፈጠረው ፍጥረት ተንገዳቶ ያዳነኝ። እኔ ግን እንዴት ነው እንዲህ የምትችሉበት ማቀላቀል የምትችሉበት እንዴት ነው? ኖ ምንም የተቀላቀለ ነገር የለም። እሪኔ ነገርኩ ሀቁኔ የነገርኩ እግዚአብሔር ምን ተቀላቀለ? እሺ ቅድስት ድንግል ማርያም የዘላለም ህይወት ትሰጣለች ቅድስት ድንግል ማርያም ይኸው ልዩነታችን እዚህ ጋር ነው የዘላለም ህይወት ያሰጣችሁ ቆይ እሺ ጠይቀኝ የዘላለም ህይወት ትሰጣለች ወይ ሰጠችን እንጂ ዋ አመርጧት ወልድ አድሮባት ወልድን ወልዳ የዘላለም ህይወት አልሰጠችንም ወልድን ወልዳ እኮ የዘላለም ህይወት ሰጠችን። መውለድ የዘላለም ህይወት ያሰጣል የሚል መጽሐፍ ቅዱስ ማስረጃ አለ? ለምን? አይ በረታት እሷ ይልኛል፣ መረጥላት እሺ፣ አንድ ቆይ እጠይቅሽ። በቃ አሁን ታዩ ስፕሪቹዋል ነገሩን ልትሆነ ሎጂካል እናውራ። ኢየሱስ ክርስቶስ በስንት አመቱ ተሰቀለ?

አንተ መድኃኔዓለም ወዶህ አክብሮህ፣ አክብሮ አውሬ ያላረገህ ዛፍ ያላረገህ ቅጠል ያላረገህ እንስሳ ያላረገህ ባምሳሉ መርጦ የፈጠረ ፍጡር ነህ እንዴ? አንተ ማይስልሽ ነህ። ምን ያል ፋይማሽ የእናንተስ በምንድን የገባ? ከጌታችን መድኃኒታችን ኢየሱስ ክርስቶስ የወረስ ነው፣ ከጥንት ከጠዋቱ ከነ ሙሴ ከነ አብርሃም ያደረጋጎቻ አባታችን ከነ ዳዊት የተቀበልነው እንደ ሐዋርያት ያስተማሩላት ፀድቃን የተሰደዱላት ሰማዕታት የተቀሎ የታረዱላት። እሺ በይ ስሚ አዳጭኝ አለ የሐዋርያቶቹ ሐዋርያቶቹ ሃይማኖታቸው ምን ነበረ? ሐዋርያቶቹ ሃይማኖታቸው ምን ነበር? እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ። እችን እችን ሪፈር ወደ ፈለገብርካል። እችን እችን ሪፈር ወደ ፈለገብርካል ሪፈር የምትጻፈውን ሪፈር ፕሮቴስታንት መሰረተው ሉተር እኮ እኮ ነው የመጣው። እናንተ የምትሉት ይገባኛል። ያኛው ብሉ ኪዳን ዱሮ ለእስራኤል የተሰጠሩ ከእስራኤል ሀገር ቀራ ነው የምትሉ እ በድህነት በእስራኤል ለም ለምትሉ ይሄው የምትሉት ነገር ይገባኛል፣ ለእኔ ማለት ነው። እኔ ደግሞ እንግዳስ ካልደበረ ልንገርህ እምነቴን በትክክል በትክክል ማለት ነው ፍቅሩ ገብቶ ነው የምከተለው፣ እነሱ ስላወረሱኝ አይደለም። እነሱ ስላወረሱ ሲጀመር ሲጀመር መጀመሪያ የተዋህዶ የጥንት የጠዋቷ ማንም ማንም ሊጥላት የማይችል ከሀር ክር ብትመነም ልትቆረጥ ማትችል የሄዱትም ይመጣሉ እኮ እግዚአብሔር ነግር የሄዱትም ይመጣሉ ያሉት ምንጠናለን በፍቅሯ በደጃ ከዛ ውጭ እኔ አንተ እህት እንደ ሸቀጥ በመስኮት ተገዝቶ የመጣ አልከተልም። ከጥን ያገኘኋት እማውቃት ያደጉብሽ ያችን በፍቅር የምታገበግበው እናቴም እየተዋህዶ ሳልበላ ልቅር፣ ሳልጠጣ ልቅር፣ ምንም ነገር ይቅር። እማማ ተዋህዶ ፍቅር ናት። እማማ ተዋህዶ ረዴት ናት። እኛ የሚመስለን እግዚአብሔርን እኛ የሚመስለን ማለት ነው የተንደላቀቀ ላይፍ ስለኖርን አይደለም።

በሰማንያ ቀን እናቴ ቅዱስ ቤተክርስቲያን የሰጠች የማህተም። ተሳሳትኩ ምን እንደሆነ፣ ምን እንደሚያጠጧችሁ ነው ነው የሚገርበኝ። ምንም አንጠጣውም እኔ ተጣው። ምንም እኔ የጠጣሁትን ነገር ልንገርህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የበላይነት፣ የድንግል ማርያም ምልጃን የመላእክታን ተራዳይነት የጻድቃ ሰማታ ተረድትና በረከት እችን ፍቅር ነው የጠጣው። ይህ ፍቅር ነው የጠጣው ለምንም አልጠጣ።